የተከበረች ሀገር በጠላቶቿ የተፈራች ገናና ኢትዮጵያን አስብልኝ። ግን እንዲያው የህዝብ ህልሜ ገባ ይሆናል። በትዕግሥትና በጠበ በጠበ ጌታዬ ከጌታዬ ከገብርዬ ውጭ ማንም ቢመጣ እንዳታስገባ እገባለሁ የሚል ካለ እጃው በእጁ

ደረስኩ ዝል የሚያዘገይኝ ጨረስኩ ስል የሚገታኝ፣ ገብርዬ ተባለ ጋንጮር መሀል ገባ። እንግዲህ ፍቅርም ምክርም እምቢኝታሉ። እሳት ሆነን ገለባን ለመብላት ውሃ ሆነን እሳትን ለማጥፋት ዘመቻ የሚያቀርበዋል ገብርዬ እንዳለው ትላልቆቹ የጦር አበጋዞች ግማሻችን ወደ ዋግ፣ ግማሻችን ወደ ወሎ፣ የተቀረቱም ወደ ሸዋ ቢሄዱ መልካም ነው። ላለሁ የራስ እንግዳ ተለይቶ የመዝመት ሐሳብ አያከርመንም ባይ ነኝ። ልክ ብለሃል ገብርዬ። ምን ትላለህ አባ ታጠቅ? አንተ ባልከው ሐሳብ እስማማለሁ። ገብርዬ ልቀ መኳስ አንተ ስምንትላለ ተላለ እንደኔ እንደኔ ድር ቢያብር አንበሳ ያስር አደል፣ የሚባል ከነተረቱ ጎሽ ጎሽ። በገዛ ቋንቋችን ተቀኝብን እንጂ ብልህነቱን አስተዋይነቱንና የእኛን ሀገር ህዝብ በመውደዱ አይደል? ከዘመዳችን ጋር ያጋባ ነው። እውነት ነው ያልከው፣ እንግዳ አይደለም። ሊቀመኳት ቻ ነው ወይ ሺህ ዓመት ንገሥ። ክብሩ ለእኔ ነው ባንተ መታመን። ገብርዬ። አቤት አባት። አጠቅም የቀረ ነገር አለ? የለም ጃን ሆይ፣ ብቻ ተነጣጥለን መዝመታችን ለጠላት የብርታት በር እንከፍታለን። እንብኝ ባዮችም ከማን ጋር እየመከሩ እንደሆነ እየሰማን ነው። አይ ወይ ምክር አያ በእኛ ላይ ያልመከረ ያልፎከረ ማን አለ ብላችሁ ነው? ዛሬ ዛሬው ኑኑ የማይወጡ አይ ከምንም በላይ ነቅቶ መጠበቅ የሩቁን ጠላት ሳይሆን የቅርቡን ጠላት ነው ጌታዬ ሁለዚህ የምትለው እንዲህም አይደል? አዎ፣ ተዋሃን እንኳ ንቃቃት ሲያገኝ ነው የሚለጠፈው። ነው እኮ ንቃቃቱ፣ መድፈን ደግሞ የእኔ ድርሻ ያሁን። ጌታዬ ጥሩ፣ እንግዲያው አባታችን አቡነ ሰላማ ያሳርጉልን። ደህና ደህና ድካም ደህና ነኝ ደህና ነኝ ጌታዬ እቴምን ሀኪሙን ልጥረው ይሆን እንው እንደው በቅዱስ ሚካኤል እንደው በእመቤቴ ሀኪሙ ይጠራ የለ የለ መለስ ብሎልኛል

ያው ምን አገኘብኝ? ደህና ነኝ ጌታዬ። እያየውሽ እንደዚህ ሆነሽ፣ እንደው አለፍ አለፍ እያለ ትንሽ ድካም ይሰማኛል፣ ሌላስ ደህና ነው። አትጨነቅብኝ ጌታዬ። እንዴት አልጨነቃለም? ያለ አንቺ ማናለኝ እኮ። እኔ ምንም አልሆንብህ። አሁን ስለ ከፊትህ ዘመቻው ተጠብቀ አይደል? አንቺ እንደዚህ ሆነሽ መቼ ይሆንልኛል? እኔ ምንም አልሆነብህም። ብችልና እንደው አንተ ብትፈቅድልኝማ እኔም ተጎን ተጎን። ዋዘኛ ነሽ መሰል አለ እኔ አብሬሽ ልሁን። ሂድ በሰላም ተመለስልኝ ይ ምንም አልሆነም አምላክሽ ከተለንና ቶሎ ድል አድርገን እንመለሳለን። ስለኔ አትሰብ። ታድፊም ታድፌም አለኝ እኮ የገብርየዋ ሁ መልካም ሴት ናት። ለማዳ ላደራ ትበቃለህ። አብራሪ፣ ገብርዬ ረክ ቲጊ ተዋቡ ህመሙ ጠንቶባታል። አዎ፣ እየሸሸገች ነው እንጂ ደግም አይደለች። ከዘመቹ አብሬ ካልሄድኩት ሊሆን እንዴ ታሳስስ ላታል። አትሄድም እንጂ እንዲህ ነው ይሻል። ተዚሁ ቆይታ ሐኪሙ ቢከታተላት ነው ደግ። እውነት ነው ገብርዬ ጋረድ ወዴት ሄደው ነው? ተመከክሩን ቦታ አልነበረም። ምንድነው? ገብርዬ ምን ሆነ አለ? ንገረኝ እንጂ የምታውቀው ነገር አለ? እንጃ መዩ አላከበት ይሆናል። ገብርዬ የጋረድ ስም ሲጠራ ስሜት ይቆጣል። አሁን ባለፈው ጎንደር ግብር ላይ ሆነን በቁጣ እሱን ስታየውና እሱም ተምዘግዝጎ ሲወጣ አንተም ተከታትለ ስትወጣ ታዝቤያለሁ። ግዴለህም ገብርዬ፣ አትሸሽገኝ፣ ንገረኝ። ምንድን ነው ራስ እንግዳ ብዙ ጊዜ ስለ መዩና ስለ ጋርድ ዘንድና ስጠቅስምን ነበር ምትለው የስጋትል እውነት ብለሃል። ይህ የስጋት ገብርዬ፣ ምን ሆነሃል? ለምን አት ነግረኝ? የደረስበት ነገር አለ? ቆይ እስቲ ብቻ ህጌታ፣ ህመሜ ጆሮ አይድረስ እንጂ አንዳንድ ነገሮች

ባለፈው እንድትከውን የነገርኩ ጉዳይ እንዴት ሆነ? እየሰራሁት ነው፣ እያከናወንኩት ነው። ይኸው እዚህ ቤት እንጀራ ገመድህ እንዲረዝም ከፈለክ የዛን የገብርዬን ሴትዮ መውጫና መግቢያዋን ተከታተል። ከታተል ደግ። እሺ፣ እሺ፣ ጌታ እሺ

አረመኮንን አንድ ነገር አለ። ጋረድ አተ ይቅርታ፣ ፊታውራሪ ወንድምአለም። ወንድምአለም ጋረድ፣ ማን ነው? ምንድን ነው? ምንሆና ሆናል? ምንድን ነው እሱ ምንድን ነው ያደረኩት? እንዴው በዚህ ይለፍልህ። እንዴው እዚሁ ቁጭ ብለህ እያባተተህ ነው። አለ፣ አልገደልኩትም። ማንን? ያንን ገብርዬ የሚባል የሰይጣን ቁራጭ ነዋ። እሳይ እንኳን ገደልከው። እንዲህ አይነቱ እኮ እንደው በጣም ጥሩ ምኞት ነው። ዝም በላት። ይሄ ምኞት ነው ነው እኮ ነው እኮ ጌቶች። እንዲያውም እኮ የደብተራው አጎቴ ሲተርት ምን ይላል መሰላችሁ? ይኸው እንዲህ የሚበሏት ያሰቧትን አሟራ ምን ይሏታል? ይላል ዥግራ ናት ይላሉ። ወጋም በለው ለምን ይሆን ያስጠራ ነው እንድማለ የልቁስ ምን አዲስ ሚስጥር አለ? ምን የሌለ ሚስጥር አለ ማለት የለም፣ የለም ካልኩ አለ። ይሄ ማን ነው? ካሳ ቴዎድሮስ፣ አፄ ቴዎድሮስ ወደ አዲስ ውጊያ ሊሄድ ነው። ዛዳ እዚህ በላይ ምን ሚስጥር ሊኖር። ይሄ ለእኛ መልካም አጋጣሚ ነው። በውጊያው መሀል ነው እሱን ነጠለን የምንጥለው። አይ መነጠል፣ እንዴት ጌታዬ ማከማ ይነጠላል? አይነጠላል ገብርዬ የሚባል ጋንጩር ቤት ቤት ቢሆኑ እንዴ ሁላችሁ እኮ ንጉሱ እንዴ በሉ ሆነ ቦታ እንዲህ ከሄዳ ሰውዩ አድሮ እንዲህ ብሎ ደግሞ ይሄዳል። ደግሞ ለተቋ እንዲህ ቢሄድ አብሮ እንዲህ ይሄዳል። አያችሁ፣ እንዲህ በየት ሆኖ እንዲህ ይሄ እኮ ይሄ ገብርዬ የሚባል የወንዝ ድንጋይ እኮ ጌቶቼ። አለ ስትሉት፣ የለም የለም፣ ስትሉት አለ እያለ የሌለ መኮንኔ ነገ ማልደ ከደባርቅና ከዙሪያው ገዥ ጋር ህብረት መስርት። ዛዳ ከዚህ ዘወር ስትል እንዳይጠረጥሩ መልእክቱን እንዲያስክ ቶሎ እኔ ካለሁበት መጥተህ ተቀላቀል። መልካም። ጌተ የምሰራው ምግብ አልተስማማህ ይሆን? ምን ነው ታድፊ? ምን ስትዩ ነው ሀሳብ ማሰብሽ? ብዙ ጊዜ በእንቅልፍ ልብህ ምግብ ምግብ ብትል ቢደጋገምብኝ። ምግብ በእንቅልፍ ልቤ ምግብ እላለሁ? እንዴ፣ አንድ ጊዜ ብቻ መስሎህ ነው። ትንሽ እንቅልፍ ሸለብ ባደረገ ቁጥር ምግብ ምግብ ሆኗል ቃልህ። ምን እንትወኝታ? የግምጃ ቤቷ ቅቤያ እኮ ነው። አናት ቢቃጠል መስሎኝ ሌሊት በደረቀ ሌሊት ስጮህ የምታደርጉ። ዛዲያ ነገ እኮ ተጓዥ ነኝ። ወየት ዘመቻ ነው? እኔ የምለህ ምና ካ ወየት ነው ዘመቸው? እህ ቅርብ ነው። ሀይ ቅርብ እኮ ወየት ወደ ወሎም ወደ ሸዋም ምነው ወሎስ እሺ ሸዋ ወይ የት ነው ጋሼ በቅርቡ እንመልሳለን እኔ እንጃ አጉል ለመድኩህ እና ቤት አደሩ! እመቤት በጎ አደሩ እንደው መልሰሻል ትናንትና ነው ሆኖ ነው ጥሚል አይ እኔ እናቴ ዛዲያ ምን ተሻለ ይሁን እስቲ እንደው ትንሽ ቀመስ እስቲ እንደው ትንሽ ቅመሱ ለእርሶ ብዬ አጣፍጬ ነው የሰራሁት

እንደዚህ በጎን መሆን ይሻላል። እንደው እንዴት ነው ይሆን ደሞ? አትጨነቂ፣ ምንም ሳይሆኑ በሰላም ይመጡልናል። እስቲ እንዳፍሽ አርገው። አሜን፣ እንዳልሽ ይሁን። አሜን

ምን ሆነችፈረት አባታጠቅ የሸዋውን ንጉሥ የንጉሥ ኃይለ መለኮትን ልጅ አቤቶ ምንሊክን ርህት ጦር ሜዳው ላይ አግኝተነዋል። ምንሊክ የኋላ ኋላም በዛቤ የተሰኘው የጦር አዝማች በሰላም እጁን ሰጥቷል። አለሜ! አቤት። አባ ታጠቅ፣ አቤትቶ ምን ይልክ ድካምም ሐዘን ማጣውምና እስቲ በወግ በሥርዓት ረፍት አድርጉለት። ይሁን አባ ታጠቅ። ገብርዬ! አቤት አባ ታጠቅ። ውስን ጦርህን አስከትልና ደብረ ታቦር ዝለቅ። እሺ ጌታዬ። እኛ የቀረውን አበጃጅተን እንከተልሃለን ማምሸን